ሀገርም ለአፍሪካም ክብር የሆነውን የዳካር አርትሜን ፕራይዝ እውቅናን ከሁለት ዓመት በፊት ከቀድሞ የሴኔጋሉ ፕሬዚዳንት ማኪሳል እጅ ተቀብሏል። በተለይ በጋናና በሌሎች የአፍሪካ ሀገራት ሥራዎቹ ይወደዳሉ። ለጋና ወጣቶች ደግሞ የተለያዩ ሥልጠናዎችን በመስጠትም ቅርባቸው ነው። ማይ ኔም ስ ተገኔ ቁምቢ ም ፍሮም ኢትዮጵያ ኢስት አፍሪካ። የዛሬ እንግዳችን ኑሮውን በጀርመን በርሊን ያደረገ የኢትዮጵያን ስም በስራዎቹ በኩል ያስተዋወቀ ተወዳጅ ሰዓሊ ነው። ሰዓሊ ተገኔ ቁምቢ ይባላል። በተለይ ከአለ የስነ ጥበብ ትምህርት ቤት ውስጥ በመጀመሪያ የዲግሪ ምሩቃን ውስጥ ከሚካተቱት ሰዓሊያን መካከል ይጠቀሳል። ስራዎቹን በቬነስ በጀርመን በርሊን፣ በተለያዩ ሀገራት በአውደ ርዕይ በማሳየትም ይታወቃል። ዛሬ እዚህ እንገናኝ፣ አለ ስነጥበብ ትምህርት ቤት ካልተገናኘም ብሎኛል። እንግዲህ ምን አይነት ምክንያት እንዳለው ከሱ እንሰማለን። ተመልካቾቻችን አብራችሁ እንድትሆኑ በአክብረው ትጋብዛለሁ። አብራችሁን ቆዩ ካልሆነ ቀረፃችን ከዚህ ካልጀመረ በጣም ለምንድን ነው የዚህ ትምህርት ቤት፣ የሥነ ጥበብ ትምህርት ቤት መስራች የሆኑት አለፈለገ ሰላም ሕሩይ ይባላሉ። ከዚህ ነው የሚጀምረው ለማለት ነው። እንግዲህ የምታየው ትምህርት ቤታችን ነው። እዚህ ቦታ ላይ ኤግዚቢሽን የምናወጣበት ፈተናም ምንፈተንበት ብዙ ስዕሎች የሳለበታቸው ቤት ነው። የተለያዩ ተማሪዎች ስራ ነው የምታየው። ዋናው የአርት ስኩሎችን የትምህርት ቤታችን ትልቁ መሰረታዊ ቦታ ነው። ስንት ጊዜ ቆየ እዚህ ትምህርት ቤት? አጠቃላይ ኦልሞስት ስድስት ዓመት፣ ሁለት ዓመት የማታ ትምህርት እና የቀን ሬጉላር ደግሞ የአራት ዓመት ትምህርትን የተማር ነው እና ዋናው የስዕልን መሰረት እንትን ያልኩበት ቦታ እዚህ ነው። ከጎላ ሚካኤል በኋላ ያ አዘክረው ጎላ ሚካኤል ነው። ከጎላ ሚካኤል ያው እዚህ ልጆች ትምህርት ቤት እንዳለ ሁሉ ግን መሰረታዊ የትምህርቱን እውቀት ወይም ሳሊሞን ነው። እነማን ነበሩ መምህራኖች? እስቲ ትንሽ አስታውሳቸው። መምህራኖች ብዙ ናቸው። እነ መዝገቡ አሉ፣ ታደሰ መስፍን አለ። ሁሉም በአገሪቷ አሉ የተባሉ ትልቅ አርቲስቶች በሙሉ እዚህ ነው። ዓለም ላይ ብዙ ትምህርት ቤቶች አሉ፣ የአርት ስኩል ትምህርት ቤቶች አፍሪካ ላይም የተወሰኑ አሉ። ግን ይሄ ትልቁ የስነ ጥበብ ትምህርት የተማርነው አገኘኋቸው መምህራኖችን ከመጣ ቡና ገብስታ የተወሰነ ምራት አግኝቻለሁ። እነሱ የሰጡን ትልቅ እውቀት፣ ትልቅ ነገር። በዚህ ማመስገን እፈልጋለሁ። ከጀርመን ወደ ሀገር ስለመጣ እንኳን ደህና መጣ ልበል፣ እንኳን ደህና ቆየ። ስለዚህ ስለመጣሽ ደስ ብሎኛል፣ በጣም አመሰግናለሁ። እና ይሄ እንግዲህ የምታየው የተማሪዎቹ ስራ ነው። እንደምታዩ የተለያዩ አሰራርሞች ምናምን የሰሩት የተማሪዎች ስራ ነው። እስቲ ይኸውልሽ ተማሪዎች በሙሉ ከዚህ እየወጡ ነው። የስራቸውን ስታዩ በጣም ቆንጆ ቆንጆ ስራዎች እየሰሩ ነው ያሉት። ያው እንደምታዩ ላይም፣ ከላይም እንደዚህ ኤግዚቢሽን ቦታ ነው ዝም ሁሉ ማየት ትችያለሽ። የተለያየ ቴማ ነው ያላቸው የተለያየ አሰራር ነው ያላቸው እና ያንን እነዛ ሁሉ እንደ ኤግዛምፕል ሁሉ ማየት ትችያለሽ እና በጣም ደስ የሚል ብዙ ሰዎች የሚወዱ ዲፒ ነው። ስለዚህ ዞር ዞር እያልን ያንተ ነው የተስተዋውቅ ቦታ ነው እያየን በጣም አረ እንግዲህ እኛ እዚህ ያለነው የፔንቲንግ አንደኛው ክፍል ነው፣ እና ፔንቲንግ ተማሪዎች ነው እዚህ ስንማር ነበረው። እና የተለያዩ አይነት ስሎች፣ ፔንቲንግ፣ ድሮይንግ እና አሁን እንደምታየው እንዳጋጣሚ የሆነው ትዝታው አሁን ትዝ አለኝ፣ ጌታውን የሚያስተምረን ትምህርት ነበረ። እንዳጋጣሚ አዳዲስ እንደምታየው የዚህ አይነት ስራዎች ምንሰራ ነበረ። ድሮይንግ ጥናት እናደርጋለን የፔንቲንግም ጥናት አሉን በወረቀት እንደምንሰራው በሙሉ ድሮይንጎች የምንሰራበት በሙሉ ማቴሪያል እንደምታየው እዚህ ጋር ቻርኮል እንደዚህ የራሳችን ጥናት የጥናት አለ፣ ፊገር አለ፣ በሙሉ አይነት ነገር የምትሰሩ አይነት ነገር በሙሉ ስተዲ የምናደርገው እዚህ ነበረ የምታየው። ትቻ ምን አይነት ተማሪ ነበርክ ግን አንተ? ጎበዝ ጎበዝ ነኝ ግን ባለ ደስ ይለኛል ግን ያ ጎበዝ ነበርኩ፣ በጣም ሀርድ ወርከር ነበርኩ። ማለት ጥሩ ነገሩ ምንድን ነው? እዚህ ትምህርት ቤት እያንዳንዱ መምህር የሚሰጥሽን ነገር ቆንጆ አድርገሽ ከሰራሽ የሆነ ብዙ ትምህርት እየተማርሽ ነው የምትሄጅ እና ብዙ አይነት ቴክኒኮችን እውቀቶችን እያገኘች ነው የምትሄጅ። እነሱም እያንዳንዳችን የስዕልን አመጣጡን እድሜያችንን አንደርስታንድ ያደርጋሉ፣ ጊዜያችን አንደርስታንድ ያደርጋሉ። እና ብዙ እንድንሰራ እና ብዙ ታርጌት እንድና በቃ ገብቶሻል። ጥሩ ተማሪ ነበርኩ። እንደው አሁን ጀርመን ኖረሃል፣ ብዙ የአንጋፋ የሚነገርለት ስራዎች፣ የስዕል ስራዎች አበርክተሃል። እዚህ አለ ያገኘሁት እስከ ህይወት የፍጻሜ በዚህ ሙያ ውስጥ የምጠቀመው መርህ ነው የምትለው ምንድን ነው? ሃርድ ወርከር እና ብዙ ሃርድ ወርከር መሆን እንዳለብሽ ብዙ መስራት እንዳለብሽ ብዙ ማሰብ እንዳለብሽ ያሰብሽውን ነገር ደግሞ እንዴት አርገሽ በተለያየ ቴክኒክ ምክንያቱም ቴክኒኩ እዚህ አለ በተለያየ መንገድ መጠቀም እንደምትችል ተምር ያለሁ። ከተማውን ስታይ ውጭ ቅርጾች፣ ሀውልቶችና በተለያየ ስራዎችን የሚሰሩ ውጭ ሀገር ያሉ አሁንም ኤኒ ታይም በፈለግንበት ጊዜ አገሪቷ የምትጠቀምባቸው አርቲስቶች የመጡት ከዚህ ነው። ስዕሎችን ከመጀመሪ በፊት ምንድፈው በኢትዮጵያ ትራዲሽናል መስመሮች አማካኝነት ነው። በእነሱ ነው ሀሳቦቹ መጀመሪያ ባክግራውንዱን የሚይዘው። ከዛ በኋላ እንግዲህ በኢትዮጵያ መልካ ምድር አማካኝነት ከሰሜን ተራሮች ሰንሰለትን ይዤ ወደ ኤርታሌ ወደ ምስራቅ፣ ወደ ደቡቡ ኢትዮጵያ ክፍል በመሄድ እዛ ጋር ያሉትን ምልክቶች ሊሆኑ የሚችሉትን አልባሳትን፣ ቀለማትን ወይም የተለያዩ ትራዲሽናል ኢትዮጵያዊ የሆኑ ነገሮችን በተለያዩ ዳይቨርሲቲ ያላቸውን ነገሮችን በሙሉ በአልባሳት አማካኝነት እነሱን ኦርጋናይዝ አድርጌ ነው የምንድፈው። ትምህርት ቤት እንግዲህ ሁሉ ነገር የሚመሰረትበት ነው። በእርግጥ ግን ከዛ በፊት የልጅነት ጊዜ አለ። እኔ ሰአሊ ነው መሆነው ብለ ራስን ያወቅከው የልጅነት ጊዜ ቤት ውስጥ ከወንድሞች ጋር እንዲሁም ጎላ ሚካኤል ሰፈር ውስጥ ትምህርት ቤት ውስጥ የነበረ ታሪክ ምን ነበረ? ልጆች ሆነሽ አርቲስት ወይ ሙዚቀኛ መሆን ማንም ከባድ ነው፣ ከፋሚሊ ጀምሮ ማለት ሁሉም ጋር ማለት በሌላ ፊልድ ውስጥ ብንገባ ይመረጣል። ለምሳሌ ትምህርት ቤት ክበባት ውስጥ ምናምን እንሰላለን፣ ትልቅ የጂኦግራፊ ሂስትሪ ምናምን እሱ ላይ በክበባት ጎበዝ ካሉት ተማሪዎች ጎበዝ ነን። ለምሳሌ ሂሳብ ላይ ሌላ ነገር ላይ እስኬች እናደርጋለን። የራሳችንን ፋንታዚ የራዛችንን ነገር ልጆች ሆነን እንሰራለን። ነገር ግን እኔ ላክ የሆንኩት አንዳንድ ጊዜ ቤተክርስቲያን ስዕላት ስስል ማለት ሰዎች አይተው ያንን ስዕል ገብቶ ሻላር ሲታይ የተገኘው ነገር ፋሚሊም ሰፈሩም የመንደሩም ያሉትም ሰዎች አክሴፕት አደረጉት፣ ገብቶ ሻላር። ያ ለእኔ ጥሩ መንገድ ነበር። ከዛ በኋላ ወደዚህ ስነ ጥበብ ትምህርት ቤት ነው ይመጣ አለ እናንተ ጊዜ እንዴት አይነት ዘመን ነበረ ለምሳሌ ያኔ ይሄ ይፈትነን ነበረ የስዕል ማሳያ ቦታዎች ሊሆን ይችላል ከተማ ውስጥ ከወጣ በኋላ ከተመረከ በኋላ ማሳያ ቦታዎች የተመልካች መረዳት አለመኖር አለ ስዕልን የሚረዳ ማህበረሰብ ማጣት ሊሆን ይችላል ምን ፈተና ነበራችሁ እሱ እንደየ ጊዜ ይለያ በእኛ ጊዜ ማለት እኛ ትምህርት ቤት ስለነበር የመጀመሪያው ዲግሪ ተማሪዎች ስለነበርን የመጀመሪያ ዲግሪውን ይሄን ግቢ ወደ ዩኒቨርሲቲ እንትን ለማድረግ ገብቶሻል አይደለ? እሱ ላይም ትልቅ እንትን ነበረው። ገብቶሻል። ኮመን ኮርሶች ነበሩ። ለምሳሌ አንዳንድ የዩኒቨርሲቲ ትምህርቶች ወይ እኛ መማር ነበረብን፣ ኮርሱን ወይም መማር አልነበረብንም። እሱ ጀስት ዘ ፈርስት ታይም ኖ ሁሉ ነገር ኤክሰርሳይዝ ያደረግንበት ጊዜ ስለነበረ መሞከሪያም ስለነበር እሱ ትንሽ ቻሌንጅ ነበረው፣ ግን ተጠቀምንበት። ስዕል ስትሲ አይዶ ነው አስተማሪዎች ይወዱታል አይወዱትም ችግር ነበረብን በወቅቱ እና እነዚ መምህራኖችን ደግሞ እኔ ደሞ ከእንደገና ኮተቤ የመምህራን ኮሌጅ ሆኜ ልጆችን ስዕል ሲማሩ ገብቶሻል። ስዕል የወዱት ኢንተረስት ካላቸው አፕሪሺየት አሏቸው። ገብቶሻል። እሱ እሱን ሁሉ እዚህ የመጀመሪያው ዲግሪ ዓመታት ላይ የነበረው ነው። እኔ አሁን ስራዎች ህንሳያቸው ብዙ ነገር አለው። እኔ አሁን ስዕል ለማይገባው ሰው በደንብ ለማይረዳ ሰው አስረዳ ብለህ እንዴ ነው የምታስረዳ ምን ብለህ ነው የምትነግረው አሁን ምን ብዬ ልንገርሽ እዚህ ጋር የሚታይ ነገር ግልጽ የሆኑ ስዕሎች ታያለች ገብቶሻል ቅርጾች ሀውልቶች ታያለች እንደዚህ አይነት ነገር እና የነሱ ብዙ ከመስራት የተነሳ ስዕሎቹ ራሳቸው ወደ አብስትራክት መንገድ ይሄዳሉ የአብስትራክት የምንለው ነገር ደግሞ እዚሁ ፊት ለፊታችን ያለው ነው ለምሳሌ መርካቶ በየትኛውም ኮርነር በየመንገዱ ብትሄጂ ወደ ሰሜን ብትሄጂ ወደ ደቡብ ኢትዮጵያ ብትሄጂ የተለያዩ ቦታዎች ስትሄጂ፣ በቃ የተለያዩ ከለሮች፣ የተለያዩ ቀለሞች፣ የተለያየ ላንድስኬፕ ነው ያለው። በሱ ጋ የተያዘ ስዕል ነው የኔ ስዕል። ገብቶሻል። አብስትራክት ነው እና ቀለሞቹ አሉበት። ቀለሞች ደግሞ ብዙ ኤክስፕረስ ያደርጋል። ወደ ሰሜን ብትሄጂ ሌላ ቀለም፣ ወደ ደቡብ ብትሄጂ፣ እያንዳንዱ ያሉበት ቦታ ቀለሞች እንደ ላንድስኬፕ ይለያል። እንደ አለባበሳችንም ይለያል። እንደ አመለካከታችንም ይለያል። እንደ ፐርሰናሊቲ ደግሞ የራስሽ ደግሞ ቀለም የምትይው አይነት ነገር አለ። ያ ማለት ሀሳብ ማለት ነው። እያንዳንዱ ሀሳብ፣ እያንዳንዱ ህብረተሰብ ወይም እያንዳንዱ ግለሰብ የፐርሰናል ሀሳቡ፣ የግሩፕ ሀሳቡ ይህ በሙሉ በአብስትራክት ፎርም ነገር ነው የምታያቸው። ሁሉም ስብስብ ይላሉ፣ ብትንትን ይላሉ፣ አንድ ላይ ይቀራጫሉ። የራሳቸው አትሞስፌር አላቸው። የዛ አይነት ሃርሞኒ ነው። እንደዛ ነው ተተኩሮ። እንግዲህ በጀርመን በርሊን ውስጥ የሚኖር አንድ ሰዓሊ፣ አንድ ኢትዮጵያዊ ሰዓሊ ኢትዮጵያዊነቱን፣ አፍሪካዊነቱን ለሌሎች የሚነግርበት ራሱ መንገድ ይኖረዋል ብዬ አስባለሁ። ሰዓሊ ስትሆን ደግሞ ያያግዛሃል አይደል? ምን አይነት አመለካከት ነው ያለህ እዚህ ላይ? ኢትዮጵያ ታሪካዊ ሀገር ነው። በስነ ጥበቡም፣ በአርቱም በሙዚቃውም ብዙ አይነት አይዶሎጂ ዘይ የመጣ እና ከተቀሩት ከሌሎች ቅኝ ግዛት ከተገዙት አፍሪካ ሀገሮች ጋር የሙዚቃም ትስስር አለ። በሄድንበት ቁጥር በሄድኩበት ቁጥር የዚች ሀገር እንደ ትልቅ ባለውለታ ነው የሚያዩት የነበረውን ዘመናትን ሞሪታኒያ ብትሄጂ እኛ የመጣነው ከኢትዮጵያ ነው የሚሉት የመጡበትን ትልቅ ዶክትሪን ይነግሩሻል። ሳውዝም ወደ ሞሮኮ ሳውዝ ብትሄጂ አልፋቤታቸውም እኛን ይመስላል። ሙዚቃቸውም፣ ከበራቸው፣ አጨባጨባቸው፣ ስዕሎቻቸውም ትሴ ነው ለፕቶሻል አርቶቻቸውም ዘሴም ሴም ከለርፉል ናቸው። ምንታየው አይነት ነገር አለ። አንዳንድ ጊዜ ሀረርም ይመስልሻል፣ አረር ጀጎልም ይመስልሻል የሆነ እዛ ጋር ስታየ አይነት ነገር ማለት ነው። እና በጣም ትስርስር ያለው ነገር ነው ያለው። እሱን ማየት ትች ያለው ወይም እሱን ታያለሽ እና ያን ሁሉ እንትን ይዘሽ ነው እንግዲህ በርሊን ላይ ሆነሽ ከሌሎች አውሮፓ ትልቅ አርቲስቶች ጋር ወይ ከፈልጉ ስትሆኝ የራስሽ ማንነት አይደንቲቲሽ እዚህ ጋር ብቻ ሳይሆን በቀንድ አቀብ አፍሪካዊ አይነት ስሜት ነው ያለ። የተለያዩ ሀገራት ኤግዚቢሽኖች አሳይተሃል። የሚገርም አስተያየት ተቀብያ በስራዎች ምክንያት የምትለው የትኛው? ብዙ አፍሪካ ሀገሮች ጋር ኤግዚቢሽን አድርጌያለሁ። ወደ አስር ከተሞች ጋር ም በየቦታው ሬዚደንሲ እየሄድኩም ም ወርክሾፕም እያደረግ በየቦታው እንትን አድርጌ ያለሁ ለእኔ የጋናው ኩማሲ የሚባል የአርት ስኩል አለ። ከዚህ ትምህርት ቤት ጋር እኩል ታይም ላይ ኒክሩማና ኃይለሥላሴ የመሰረቱት ዩኒቨርሲቲ ነው። ከአለፈለገ ሰላም ጋር ሆነው ማለት ነው። ፍቃድ እና እዛ ያለው ጥሩ ኮኔክሽን አላቸው። ከአርት ጋር ብዙም ሰርተዋል። እዚህም ያለው ነው። ይሄም ግቢም ጠንካራ ነው። ሶ ስለዚህ እዛ ሲሄድ የኔ ስራ በጣም ነው የወደዱት። የኔም ስራ በቃ ለየት ያለ ዳይሬክሽን፣ ለየት ያለ ኤክስፐሪመንት እንደሆነ ነው የነገሩኝ። ሌላው ወደ ሴኔጋል ዳካር ላይ በቃ ዩኒክ ነገር ነው የሆነባቸው እና የምጠቀማቸው ቀለሞች የምጠቀማቸው ማቴሪያሎች ያለው ኢሞሽን ያለው ሌየርስ፣ ይህን አይደንቲቲ ይዤ ነው ወደ ስዕሉ የመጣሁት እና ብዙ የተለያየ ሌየር እንዳለኝ በጣም ነው የሚወደዱት። እንደ ሰአሊ የእከሌ ስራ ነው በጣም ኢንስፓየር ያደረገኝ፣ አነሳሳኝ ሳይሆን ሁሌ ይደነቃለሁ የምትለው ሰው ይኖራል ብዬ አስባለሁ። ማን ነው ብዙ ጊዜ ከሪያሊቲ ገብተሻል። አሁን ለምሳሌ ሞድሪያን የሚባለው ከዛፍ ከዚህ በፊትም እዚህ በትንሽ መጽሐፍ አቅ ነበረ። ግን እዛ ኦሪጂናሉን ስራ ስታይ ከሪያሊስቲክ እንደዚህ ሪያሊዝም ከሚባሉት የፔንቲንግ አሳሳል ወደ አብስትራክሽን እንዴት እንደሄደ ሮስኮ ምናምን የሚባሉት ደግሞ እነዚህም ልክ ከፊገራቲቭ ከንትን እየተቀየሩ እየተቀየሩ እየተቀየሩ ሲምፕል አይነት ፎርሞች እንዴት እንደመጡ እና ብዙ ስዕሎች ለምሳሌ በእግሬ ወክ ባረክ ወደ መርካቶ ብሄድ ወደ ሰፈሬ መንደሬ ከትኬት እንደመጣሁ ወማ ከት እንደ ብዙ ወቅት ታሪክ ብዙ አብስትራክት ኮለሮች ቀለሞችን ያያለው እነዛን ማያቸው ከእነዚህ ማስተር ፒስ አርቲስቶች ጋር ሁለቱ ስታመዛዝኘው ለካ እኔ ማገሬ አለ እንዲህ አይነት አሳሳል ማለት ግን ያላየሁት የሁለቱ ባላንስ ለእኔ ኢምፖርታንት ነው እቱ እዛም ማያውና እዚህ ጋር ማያው ለዚህ ነው ኢንስፓይሬሽኑ እዚህ ነው እቤቴ ነው አለ እንገናኝ ስትል እንግዲህ ይህን ሁሉ ትዝታህን ልጅነትን የትምህርት ቤት ጊዜ መምህራኖችን ለማንሳት ነው። እኔ ደግሞ ከተማ ውስጥ አዲስ የተከፈተ ስፍራ አለ እንድትጎበኘው የምፈልገው ከመጣህ አይቀር አይደል? ዞር ዞር ብትል ጥሩ ይመስለኛል። በተለይ ለተለያየ ዓላማ ነው የተከፈተው። በእርግጥ የተለያየ ስራ የሚሰራበት ቦታ ነው እና ማየት አለብህ ብዬ ስላሰብኩ ወደዛ ምንሄድ ብያለሁ። ይመስላል በጣም ደስ ያለ ነው። አዲስ አለም አቀፍ ኮንቬንሽን ማዕከል ነው። ስትገባ ይሄ በጣም እንግዶችን የሚቀበሉበት ሪሰፕሽን። ይሄ ደግሞ ከአንተ ጋር የተገናኘ ነገር አለስ። የሚገርመው ነገር መጀመሪያ ይሄ በሩ ሰፊ በር ነው። በጣም ስፔስ በጣም ያው ስሉም ስፔስ ነገር ያለው ነገር በጣም

እንዴት ነው ማኔጅ የምታደርገ ሰፊ ሰፊ ስራ ነው፣ እና ይህን ካልኩሌት አድርገች ነው የምትሰሪው። በአራት መንገድ ነው የከፈለው። እዚህ ጋ እንደማየው አርቲስቱ ቢኖር የበለጠ ኤክስፕረስ ያደርጋል። በደንብ እያንዳንዱ ሲምቦል፣ ምልክቶች ምናምን ማየት ትችላለች። ግን በቃ በደንብ ኤክስፕረስ ያደርጋል። ያው ኔቸር፣ ተፈጥሮ የምታየው ነገር እዛ ጋር በስልክ ስክሪን፣ ቅጠሎች ምናምን ሰርተዋል ኮላጅ አለው እዛ ጋር። ክቡ ደግሞ እንዲሰብስብ ነው የሚያደርግሽ። የሆነ ቦታ ይሰጥሻል፣ የሆነ ሴንተር ለማግኘት ያደርጋል። እና ይሄ ክቡ መኖሩ ራሱ በጣም የሚገርም ትልቅ አይነት። ከዚህ ውጭ ግን አራተኛ ፍሎር ላይ መሳሪያን ስፔስ አለች የሚል ሰምቻለሁ፣ ኤግዚቢሽን ምናምን የምታሳዩበት። በጣም ደስ ይላል። እናሳያለን። እንደ በጣም ደስ ይለኛል። እሺ እሺ። ዋው ይሄ ነው እንግዲህ ያ ስፔስ። እናንተ መድረክ ይሆነው ሜዳውን ፈረሱ የሚያውታ ብላችሁ ልክ እንደ ቅድም እንዳልኩሽ ከተለያዩ ሀገራት የሚመጡ የተለያዩ አርት ወርኮች ሊቀርቡበት የሚችል ቦታ ነው። ትልልቅ ስራዎች፣ ትንንሽ መካከለኛ ስራዎችን ከኢስት አፍሪካ ከዌስት አፍሪካ ምናምን ይገርምሽ። እንደዚህ አይነት ትልልቅ ስፔሶች ናቸው ለዲዛይን ኢቨንቶች የሚሆኑት። አሁን ይሄን ስታይ ትልልቅ ስራዎችን መስራት ይቻላል። እዚህ ይሄኛውን መጠቀም ይቻላል። በጣም ነው የሚያምረው፣ በጣም ሰፊ ነው። ዋ እና ከዚህ ሆነ ደግሞ ወደ ውጭ አምፊቲያትሩን ማየት ትችላለች፣ አምፊቲያትሩን ማየት ትችላለች። እዛ ላይ የተለያዩ የአፍሪካ ሙዚቃ ገብቶ ይችላል። የፓን አፍሪካ ሙዚቃ፣ ጃዝ ኮንሰርት፣ የተለያዩ ኢቨንቶችን ማቅረብ ትችላለች። እስቲ ደግሞ አረፍ ብለን ሌሎች የቀሩ ጉዳዮችን ደግሞ እንጫወት። ደስ ይለኛል። ተመልካቾቻችን በፋና ቀለማት የእንግዳ ሰዓት ቆይታችን አርቲስት ተገኔ ቁምቢ ጋ ነው ቆይታ እያደረግን ያለ ነው። አሁን ደግሞ አዲስ ዓለም አቀፍ ኮንቬንሽን ማዕከል እንገኛለን። ዞሮ ዞሮ እያለን እያየን ነበረ። ተገኔ ምን ተሰማ? እስኪ ተመለከትከውን ጥቂት ንገሬ። በጣም ነው ደስ የሚለው፣ በጣም ሰፊ ስፔስ ነው። እንደዚህ ትልቅ ስፔስ ማየት በጣም ለብዙ ነገር ለመስራት ገብቶ ትልልቅ ስራዎችን ትልልቅ ነገሮችን ለማሳየት በጣም ይጠቅማል፣ እና ይሄ በጣም ሂዩጅ እና በጣም የሚያምር ቦታ ነው። እንግዲህ ቅድም ስናነሳ አለ የልጅነትን ያለ ስነ ጥበብ ትምህርት ቤት የነበረህን ቆይታ አስታወስን። ከዛ በኋላ ኮተቤ መምህራን ኮሌጅ ነበረ የትምህርት የማስተማር ስራን የጀመርከው፣ እና ከዛ በኋላ ወደ ጀርመን ሄድክ፣ ቅድም እንዳነሳ ነው የስኮላርሺፕ እድል አገኘ። እኔ ጀርመንን በርሊንን ሳስብ በጣም በርካታ የኢትዮጵያ ሰዓሊያን እዛ ይኖራሉ እናት ፋንታ በቅርብ ዓመታት ውስጥ ያጣ ነው። አብዱራህማን ሳሊ አብዱራህማን ነበር። እነሱም ተምረዋል። እንደዚህ አይነት ሰዓሊያን በብዛት ወደዛ መሄዳቸው ምናልባት በርሊን የተለየ ለሰዓሊያን ልጅ የሆነችበት ምክንያት አለ፣ እኔ ብዬ አስባለሁ። ላይፉም እንደ ሌሎች ትልቅ ከተሞች እንደ ሌሎች ዩሮፒያን ከተሞች ኤክስፔንሲቭ አይደለም እና ሰዓሊያን ወደዛ የሚመጡበት ብዙ ሞር ኒው ኒው ኮንሴፕት ኒው አይዲዮሎጂ ትንሽ ፍለጋ ምናምን ስለሚኖር ብዙ አርቲስቶች ይኖራሉ። እንደምትሆን የእናት ፋንታ አዛለች እንግዳ ጌጥ ነ ሌሎችም አሉ። ሰብሰብ ብሎ ዛ የሚሰሩ ማለት ነው። እኔም አለው እንግዲህ ጀርመን ከሄድክ በኋላ ትምህርት ከጨረስክ በኋላ በጣም በርካታ ኤግዚቢሽኖች የማዘጋጀት እድል መጥተዋል። ምን አይነት ግን የትምህርት ሂደት ነበር የነበረ? የውጭው ትንሽ ይቀላል ሞር ኦፍ መስራት የምትፈልጊውን ስሪ ነው እድሉ አለሽ። በፈለግሽበት አቅጣጫ ይጂ ነው። ስለዚህ እኔ መጀመሪያ የነበረኝን ነገር የጨረስኩት እዚህ ነው። ማንን እንደሆንኩኝ ያወቅኩት እዚህ ነው። ስለዚህ የትም ቦታ ብሄድ የፈለግኩትን መስራት ብችልም፣ ገብቶሻል ፍሪ ብትሆኝም ፍሪም አይደለሽ። ገብቶሻል አይደል? ስለዚህ ከዚህ የወሰድኩት እውቀት ከዚህ የመቀቶ እሱን ነው የበለጠ እያዳበርኩት የሄድኩት እንጂ ለሱም ደግሞ እዛውም ራይት አለ። የራሴ ማንነቴን የራሴን ዴቨሎፕ ያደረኩበት ነገር ስቲል የምሰራው ማለት ነው። ፔንቲንግ የተማርኩት የቀለም ቅብ ነው። እኔም ፕሮፌሰር የሚጋበዘኝ ወይ ዩኒቨርሲቲ የሚጋበዘኝ በፔንቲንግ ነው። እንደገባውም የጀመርኩት ፔንቲንግ ነው። ስለዚህ በሳምንት አንዳንድ ጊዜ ስዕሎቹ ላይ ዲስከሽን ይደረጋል። ስለዚህ በየሳምንቱ አዳዲስ ስራዎችን ማቅረብ አለት አሪፍ እንደ ጀርመን ትንሽ የበርሊንን የስዕል አድናቂዎች ማህበረሰቡ ምን ይመስላል፣ የሚለውን ብታነሳልን ደስ ይለኛል። ለአንድ ሰዓሊ ስራውን ሰርቶ ሲታይለት ማለት ትልቅ ደስታው እሱ ይመስለኛል። እና ምን አይነት ማህበረሰብ ነው? ስዕል ወዳድ ነው። ስዕልን ከልጅነታቸውን የተማሩት እየዳበረ የመጣ ነገር ነው። ሙዚየም እያዩ ነው። የተለያዩ ሙዚቃ እየዛ እንትን ያሉ በልጅነታቸው ብዙ ሙዚቃ ኤክስፐሪመንት አድርገዋል፣ ብዙ ሰርተዋል፣ ምን አድርገዋል። ስለዚህ የነሱ ለአርት ቅርብ ናቸው፣ የትኛውም ነገር ሲመጣ ማለት ነው እና ያ ለእነሱ ትልቅ እንትን አምጥተዋል። ስለዚህ በርሊንም እንደ ሲቲ የተለያዩ ሙዚየም ያሉባት ነች። በየጊዜው ሙዚየም የትቻሉች የተለያዩ ሙዚየሞች። ስለዚህ ያም ይጠቅማል ማለት አንደርስታንድ ለማድረግ ወይም ምንድን ነው የሚሰራው ለሚለው ማለት ነው። ለዚህ ነው ከተለያዩ ሀገሮች ብዙ የሚመጡበትም ይሄኛውን አክሰስ ለመጠቀም እንግዲህ። ያንተን ስራዎች ሳይ ቀለም ይበዛቸዋል። በጣም ደማቅ ቀለማት ወደ ጥለት ጥለት ነገርም ይመስለኛል። እኔ እንግዲህ ዝም ይሄ ነው ተመልካች ሩቅ እንዳለ ሰው ሳየው ቀለም በጣም ፓወርፉል ቀለሮች ይበዙታል። እና ምን አይነት ያሳሳል ዘይ ነው የምትከተለው? እያንዳንዱ ሰው ለቀለም የራሱ ኢንተረስት አለው። ለእኔ ግን ቀለም አንድ ኮሚኒኬሽንም ነው። ገብቶሻል? የሆነ የሆነ ሐሳብሽን ትራንስፈር ማድረግ ሐሳብሽን የምታካፊበትም አይነት ነገር ቀለም ካንዱ ቀለም ወደ አንዱ ቀለም ደሞ ሁሉም ቀለሞች ገብቶሻል አንድ ይሆናሉ። ሀሳባቸው ሀሳባቸው ይበታትን ሀሳባቸው አንድ ያደረገው ይሄ ያለው ኮሚኒኬሽን ነው። ቀለም ዲፈረንት ሚኒንግ አለው። ቀለሞች ኢሞሽናልም ኮኔክሽን አላቸው። ስለዚህ ለዚህ ነው ብዙ ጊዜ ቀለሞችንም ወልደው ማለት ነው። እንግዲህ የተለያዩ ኤግዚቢሽኖችን ደግሞ ስናነሳ በተለይ ሴኔጋልና ዳካርን ከአንተ ጋር ማንሳት አለብን አይደል? ምንድነው የሆነው? ከፕሬዚዳንቱ እጅ ትልቅ እውቅና አግኝቷል። ተገኔ የሚል ነገር አንብቤ ያለው እንዴት ነበረ? በምን ምክንያት በምን ስራ ምክንያት ነው ወደ ዳካር ለዚህ እውቅና ይበቃ? የአፍሪካ የጥበብ ድግስ እንደማለት ነው ዜና እንደአይነት ነገርና፣ ከተለያዩ ሀገራት ተወክለው የሚመጡ አርቲስቶች ተወክለው ሳይሆን ተመርጠው የሚመጡ አርቲስቶች የሚካፈሉበት ቦታ ነው። ለምሳሌ የኔ ይሄኛውን ሽልማት ያገኘሁት ለሁለተኛ ጊዜ መሰለኝ ከኢትዮጵያ ማለት ነው እንጂ የመጀመሪያው ጋሽ ዘሪሁን የትምጌታ ነበሩ፣ ትልቅ አባታችን የምንወዳቸው መምህራችን። ገብቶ ሸላል ከዛ ሁሉ ዓመታት በኋላ ነው እዚው ነው እንጂ ሌሎች ማትሾ ተሳትፎ ነበር ይሳተፉ ነበር፣ በወቅቱ ማለት በተለያየ ጊዜያት። እና ያን ለየት የሚያደርገው በስንት ጊዜ የነበረው ኢትዮጵያን ዋንጫ ልክ እንደ አፍሪካ ዋንጫ ነገር፣ ከዛ ልክ አሁን እንደዚህ የመጣው ነው እና እሱን የሱን ዋንጫ ነው ያገኘው። ምንድን ነው ቀጣይ ጉዞ የተገኔ? አሁን የሚቀጥሉት ኤግዚቢሽኖች አሉብኝ። እነሱን ለኤግዚቢሽኖች ስራ እሰራለሁ። በዚች ሁለት ወር ሶስት ወር ውስጥ እሱን መስራት አለብኝ። ለዛ ነው የሚሄደው የተለያዩ ሀገሮች ኢንቫይት ተደርግ ያለው ኤግዚቢሽን። ስለዚህ እነሱን ኤግዚቢሽኖች መዘጋጀት አለብኝ። እነዚያ አጫጭሮች ናቸው። ትልቆቹ ደግሞ ቀስ እያሉ በጊዜ ሂደት ይመጣል ማለት ነው። እንግዲህ እዚህ በጣም ትልቅ ስፔስ ያለበት ቦታ አይተናል፣ ጎብኝተናል። እንጠብቃለን ትመጣለን ብለን የሆነ ጊዜ አይቀርም እንመጣለን አይቀርም እንመጣለን። አንተን ስራዎች ደግሞ እዚህ ኢትዮጵያ ውስጥ እናያቸዋል፣ በጣም እንጠብቃለን። ተመልካቾቻችን ከአርቲስት ተገኔ ቁምቢ ጋር የነበረን ቆይታ ይህን ይመስል ነበር። ከቀሪ የፋና ቀለማት ዝግጅቶች ጋር መልካም ጊዜ ይሆንላችሁ።